በሰው ልጅ ታሪክ አሰቃቂ የሆነውን የዘር ማጥፋት ወይም ጄኖሳይድ የፈጸመው አምባገነኑ መሪ አዶልፍ ሂትለር እንዲህ ሥልጣን ሊቆናጠጥ ቻለ። ታሪኩ የሚጀምረው በመጀመሪያው የዓለም ጦርነት ማብቂያ ላይ ነው። እንደ ኢሮፓውያን አቆጣጠር በ1918 ታላቆቹን አገራት አሜሪካንን፣ ታላቋን ብሪቴንን እና ሌሎችን ማያናን አገራት ያካተተው አላይድ ፓወር የተሰኘው ጥምረት ጀርመንን ባካተተው አክሲስ ፓወር ላይ ባስመዘገቡት ስኬታማ ግስጋሴ ጀርመን ጦርነቱን እንደማያሸንፉት በመገንዘብ ጦርነቱን ለማቆም ስምምነት ፈርመች። በዚህም ጊዜ በጀርመን ከ1871 ጀምሮ የነበረው የንጉሳዊ አገዛዝ እየተዳከመና እየወደቀ የሄደበት ጊዜ ሲሆን በየቦታው ውከትና የሰራተኞች አድማ መነሳት ላይ ነበር። በዚህም በሀገሪቱ የኮሚኒስት አብዮት እንዳይነሳ በመስጋት በሀገሪቱ ያሉ ዋና ዋና ፓርቲዎች ውከቱን ለማቆም በፓርላማ ዌይማር የተሰኘ ሪፐብሊክ ፓርቲ መሰረቱ። አዲሱ መንግስት ስልጣን እንደያዘ ካከናወናቸው የመጀመሪያ ተግባራት አንዱ በአንላይድ ጥምረት የተጣለውን ጦርነት የማቆምና የሰላም ስምምነት ተግባራዊ ማድረግ ነበር። በአንጻሩ ጀርመን በጦርነቱ ከአስር በላይ ግዛቶቿን ከማጣቷና ጦሯን ከመበተኗ ያለፈ በተጨማሪ ለጦርነቱ ሙሉ ኃላፊነት መቀበልና ካሳ መክፈል ነበር። ይህ ሁናቴ ቀድሞንም የተዳከመውን የጀርመን ኢኮኖሚ ይበልጥ እንዲያዳክም አድርጎታል። እነዚህ ሁሉ ድርጊቶች በብዙ የጀርመን ብሔርተኞችና የቀድሞ ወታደሮች ዘንድ እንደ ትልቅ ውርደት ተቆጥሯል። እነርሱም ምሳቤ ጀርመን ጦርነቱን የተሸነፈችው የጦር ሰራዊቷ በፖለቲከኞች እና የውስጥ ሴራ በሰሩ ጀርመንን በሚቃወሙ አካላት በመከዳት ነው ብለው ያምናሉ። ይህ ባይፈጠር ግን የመጀመሪያ ዓለም ጦርነት እናሸንፍ ነበር የሚል የተሳሳተና እውነት ያልሆነ እምነት አላቸው። ይህን ትርክት የተቀበለውና ቀድሞኑም በውስጡ የነበረው ጥላቻና የእነዚህ ብሔርተኞች አመለካከት ቀልቡን የሳበው አንድ ሰው አለ። እርሱም አዶልፍ ሂትለር ነው። ለሂትለር እነዚህ አመለካከቶች የአባዚ አይነት ሆነው ተቀየሩ። አክራሪነቱና በጥላቻ የተሞላው ክድረቶቹ ለዚህ ሁሉ የጀርመን ችግር አይሁዶችን ተጠያቂ በማድረግ አይሁድ ህዝብ ላይ ጣቱን ቀሰረ። ይህ የእሱ አመለካከት ብዙ ጸረሴማ ያስተሳሰብ በነበረበት የጀርመን ማህበረሰብ ውስጥ ትልቅ ተቀባይነትን አገኘ። በጊዜው በመቶ ሺዎች የሚቆጠሩ አይሁዶች በጀርመን ማህበረሰብ ውስጥ ተዋህደው ይኖሩ የነበረ ቢሆንም ብዙ ጀርመናውያን ግን እንደ ባዕድ አድርገው ነበር የሚመለከት። ሂትለር ለጀርመን ችግር መንስኤ በማለት አይሁድ ላይ የተነሳበት ምክንያት የአይሁዳውያን ስኬት የመጣው በድብቅ ከሚሰሩት የማፍረስ ሴራና በጦርነት የሚገኝ ትርፍ ከማካበት እንደመጣ የሚል መሰረታዊ የሆነ ክሶችን በአይሁዳውያን ላይ በማስነሳት ነው። እንዲሁም የጀርመን ጦር በፖለቲከኞችና በተቃዋሚዎች እንደተከዳ የሚገልጹ አፈታሪክ አንደኛ የዓለም ጦርነት በመሸነፉ ምክንያት ማንንም ለመውቀስ ሰዎች የሚፈልጉበት ሁኔታ ለመፍጠር ረድቷል። ከዚያም ሂትለር የአይሁድን ህዝብ ለዚያ አፈ ታሪክ መውቀሻ የሴራዊ ሰላም አድርጎ ተጠቀማቸው። እነዚህ የሴራ ሀሳቦች የመጡት ከፍርሃት፣ ከቁጣና ከጭፍን ጥላቻ እንጂ ከእውነት አለመሆኑን አጽንኦት መስጠት አስፈላጊ ነው። ሆኖም ግን ሂትለር በዚህ ሴራና ሀሳቡ ስኬት አገኘ። በዚህም ሂትለር ወደ ናሽናል ሶሻሊስት ጀርመን ወርክ ፓርቲ ወይም ወደ ናዚ ፓርቲ ሲቀላቀል ሰፊ ማህበረሰብ ባለበት የሚያቀርባቸው አታላይና በሴራ የተሞሉ ንግግሮቹ እንዲሁም የንግግር ችሎታው ከፍተኛ የሆነ የአመራር ስልጣን ከመስጠቱ ባሻገር ከጊዜ ወደ ጊዜ የህዝብን ቀልብ ከፍተኛ በሆነ መልኩ መሳብ ጀመረ። በዚህም የናዚ ፓርቲ በህዝብ ውስጥ የተዘራውን የጸረ ሴማዊነት በማነሳሳት እንዲሁም ኮሚኒስትና ካፒታሊዝም ጀርመንን ለማጥፋት ያለሙ ዓለም አቀፍ የአይሁድ ሴራ ናቸው በማለት አይሁዶችን አወገዙ። እርግጥ ነው የናዚ ፓርቲ መጀመሪያ ላይ ተወዳጅነት አልነበረውም። መንግስትን ለመገልበጥ ያልተሳካ ሙከራ ካደረገ በኋላ ፓርቲው ታገደ ሂትለርም በእገደት ወንጀል ታሰረ ነገር ግን ከአንድ ዓመት ገደማ በኋላ ሲፈታ ወዲያውኑ እንቅስቃሴውን እንደገና ጀመረ በዚህም ወቅት እንደ አውሮፓውያን አቆጣጠር በ1929 ታላቁ የኢኮኖሚ ውድቀት ተከሰተ የአሜሪካ ባንኮች ለጀርመን የሰጡትን ብድር እንዲቋረጥ አደረጉ ይህም ክስተት ቀድሞኑ ለማንሰራራት ሲታገል የነበረውን የጀርመን ኢኮኖሚ በአንድ ሌሊት አፈራረሰው። ሂትለር በክስተት የተፈጠረውን የሰዎችን ቁጣ እንዳጋጣሚ አጋጣሚ ተጠቅሞ የጀርመንን የቀድሞ ታላቅነት እንደሚመልስ ቃል በመግባት ህዝቡ እርሱን እንዲመርጡት ማሳመን በሀገሪቱ ያሉ ዋና ፓርቲዎች የተፈጠረውን ቀውስ መቋቋም እንዳልቻሉ ሲረጋገጥ ህዝቡ ሁሉ ወደ ናዚዎች ጎረፈ። በፓርላማ የነበራቸው ከ3 በመቶ በታች የነበረው ድምፃቸው በሁለት ዓመት ብቻ ወደ 18 በመቶ ጨመረ። እርግጥ ነው በ1932 ሂትለር ለፕሬዚዳንትነት ተወዳድሮ ምርጫውን በጦር ጀግና ጀነራሉ ቮን ኢንደንበርግ ተሸንፏል። ነገር ግን በ36 በመቶ ድምፁ ሂትለር የድጋፍ መጠኑን አሳይቷል። በሚቀጥለው ዓመት አማካሪዎች እና የንግድ መሪዎች ጀነራል ኢንደንበርግ የሂትለርን ተወዳጅነት ለራሳቸው ግቦች ለመጠቀም በማሳመን ቻንስለር ወይም ሚኒስትር አድርገው እንዲሾሙት አሳመናቸው። የተሰጠው ስልጣን የፓርላማው አስተዳዳሪ ኃላፊነት ብቻ ቢሆንም ሂትለር ግን የስልጣን ውሰኑን ቀስ በቀስ አስፋፋው። የእርሱም ደጋፊዎችም ከፊል ወታደራዊ ቡድኖችን በመመስረት ከእርሱ ተቃዋሚዎች ጋር በመንገዶች ላይ ተዋጉ። ሂትለር የኮሚኒስት አመፅ ፍርሃትን በማስነሳት እሱ ብቻ ሕግና ስርዓትን ማስመለስ እንደሚችል ተከራከረ። ከዚያው በ1933 አንድ ወጣት ሠራተኛ የፓርላማውን ሕንፃ በእሳት በማቃጠል ወንጀል ተፈረደበት። ነገር ግን ናዚዎች ይህንን ክስተት የኮሚኒስት አመፅ እንደሆነ በማስመሰል መረጃ እንዲሰራጭ አደረጉ። ይህም የማይቀር አደጋና ብሔራዊ ቀውስ ስሜት ፈጠረ። እሳቱን የኮሚኒስት ሴራ አድርጎ በማሳየት ሂትለር በጀርመን ህዝብ መካከል ከፍተኛ ፍርሃትና ጭንቀት እንዲፈጠር አደረገ። ይህ ፍርሃት ድራማዊ እርምጃዎችን ለመፍጠር ወሳኝ ነበር። ሂትለር የንን ክስተት መንግሥት የአስቸኳይ ጊዜ ስልጣን እንዲሰጠው ለማሳመን ተጠቀመበት። በጥቂት ወራትም የሚዲያ ነጻነት ተሰረዘ፣ ሌሎች ፓርቲዎችም ፈረሱ፣ እንዲሁም ጸረ አይሁድ ህጎች ጸደቁ። የሂትለር የቀድሞ አክራሪ ደጋፊዎች ብዙዎች ሊሆኑ ከሚችሉ ተፎካካሪዎች ጋር ተይዘው ታሰሩ፣ እንዲሁም ተገደሉ። ፕሬዚዳንት ሂንደንበርግ በነሐሴ 1934 ሲሞቱ አዲስ ምርጫ እንደማይኖር ግልጽ ሆነ። የሂትለር ንግግሮች በሰዎች ፍርሃትን እና ቁጣን በመጠቀም ድጋፋቸውን በእሱና በናዚ ፓርቲ ዙሪያ እንዲሆን አድርጓል። በሌላ በኩል ምሁራንና ነጋዴዎች የህዝብ ድጋፍ ባለበት ጎን ለመሆን በመፈለግ ሂትለርን ደግፈዋል። የሂትለር ወደ ሥልጣን መምጣት የዴሞክራሲ ሥርዓቶች ምን ያህል በቀላሉ ሊዳከሙ እንደሚችሉ ያሳያል። ሰዎች ሲቆጡና ሲፈሩ ችግሮቻቸውን ለመፍታት ቃል ለሚገባ መሪ ነፃነታቸውን ለመስጠት ፈቃደኛ ሊሆኑ ይችላሉ። አታላይ መሪም የሕዝቡን ቁጣና ፍርሃት ተጠቅሞ የዴሞክራሲ ተቋማትን በማዳከምና እና ሰፊ ኃይል ሳይጠቀም እንኳን ስልጣን ሊጨብጥ እንደሚችል የሂትለር ስልጣን መያዝ በግልጽ ያሳያል። ስለዚህ ሀሳብ ይበልጥ ማወቅ ከፈለጉ በፒተር ፍሪች የተጻፈውን ሂትለርስ ፍርስት ሃንድረድ ዴይ ወይን ጀርመንስ ኢምፕሬስ ደሰርድ ሪክ የሚለውን መጽሐፍ ያንብቡ። ከዛም ሲያልፍ ዳውንፎል የሚለውን ሙቪ መከታተል ይችላል።